ደርሰን ተለያየን እና ያንንም ይቅርታ ለመጠይቅ መጥቻለሁ እና ልዱዬ ባለፈው አስቀይሜሻለሁ። ያው ማስረዳት ነበረብን ወይም መናገር ነበረብን ወይም እሱ ሲመጣ መናገር ነበረበት አይደለም። ሳንነግርሽ አጋጣሚ መተን እንደዚህ ተገናኝተን ስንልሽ አንቺም ሌላ ነገር መሰለሽ፣ እና መጥፎ ነገር በጭንቅላትሽ እንድታስቢ ያደረግንሽ እና ይቅርታ ለዛ በመጀመሪያ ሰላም ውድ ሶፊ ዩትዩብ ተከታታዮች፣ እንዴት ናችሁ? ሰብስክራይብ ላይ ኮሜንት በማድረግ አበረታቷት። ባለፈው የተሰራው ቪዲዮ ወይም ደግሞ የተፈጠረው ነገር በቪዲዮ አይታችሁታል። እንደዛ መናገር ወይ ደግሞ እሷን ማመናጨቅ ምናምን ፈልጌ አልነበረም፣ ግን የነበረው ነገር እኔን አናደረኝ። እንደ ሴት ልጅ በቦታው ስትሆን ነው የሚገባችሁ። እና እሱ እንደነገርኳቸው ያጎት ልጅ ነው፣ እሷ ደግሞ የእሱ ጓደኛ ናት በዛ ነው የተዋወቁት። ከጊዮን ጋር በአንድ ቀን ነው እኛ ቤት። ከዛን ቀን በፊት አንድ ቀን ነው ቤት የመጡት። በዛን ታይም መንገድ ላይ ተገናኝተው ሻይ ቡና ብለዋል። እሱም ነገር ደግሞ ለእኔ ጊዮንም አልነገረኝም፣ ሶፊያም አልነገረችኝም። ለምን እሷም ጋር ተደዋውለናል። ጊዮንም ምንም ነገር ሲፈጠር ይነግረኛል። ግን ዛሬ በተገናኘንበት ታይም ላይ ቪዲዮ ስንሰራ እንደዛ አይነት ነገር ሲፈጠን፣ እንዴት አልነገራችሁኝም ብዬ በጣም ተናድጄ እሷን ለመማታት ሁሉ ተነሳስቼ ነበር። ቤተሰብ ይቅርታሽን ተቀብያለሁ። እንደውም እኔም በጣም ይቅርታ እኔ ገኘ። ምክንያቱም በጊዜው ተናድጃለሁ። ማለት አታምኒውም። እንደ ባልሽን ሽ ነበረ። ለምን አልሽ መሰለች ለማስረዳት እየሞከር እሱም እኔም አንቺ ጓልሽ ከዛ ጓስቴ እንዲ አታምኒውም እንዴ ምንድን ነው በጭቅላት ያሰቡ ብሄደችበት በተከተለው ልዞር ለምን አታምነው ምናምን፣ ለማመን ሳይሆን አንቺ ፈቃደኛ ለምስማት ሳይሆን በቃ ሌላ ለምን እንዴት፣ አዎ ማለት ማመን አለማመን አይደለም። እዚህ ጋር እኔ እኔ አንድ ቀን ነው በሱ አማካኝነት የተዋወቅ ነው። በዛም ምክንያት ይሆናል በአንድ ቀን እንዴት ሊግባቡ ይቻል? አንድ ቀን ሰላ እዚህ ታዋውቀው፣ ሌላ ቦታ ሲገናኙ እንዴት እዚህ ደረጃ ሊደርሱ ደር ብለሽ አስባ ይሆናል ብዬ ነው ይቅርታ ማለት አለብን ያልኩትና፣ እንቺም እንደዛሹ ለዛ ይመስለኛል። አይደለም አው ቤተሰቦች፣ እዚህ ጋር እናንተ ብትሆኑ የምትፈርዱ ነገር ሞር ቀን በቀን ቀን በቀን እየተገናኘን ግንኙነታችን በጣም ጥብቅ ያለ ቢሆን አለብሻይ ቡና ብዙ ጊዜ አብሮ ቢቆዩ ምናምን፣ እህቴ ናት ኦልሬዲ እሱም ባሌ ነው አምነዋለሁ። ግን በአንድ ቀን ግንኙነት እንዲ ከዚህ በፊት ይተዋወቃሉ እነዚህ ልጆች። ይቅርታ መጠየቅ ካለበት በጣም አስቀሚያቸዋለሁ ብሎ ካሰበ ደግሞ ሳሚንም ደውሎ አንድ ላይ አግኝቷቸው ይቅርታ መጠየቅ ይችል ነበር። እንደውም ከእሷ በላይ ሳሚ ነው በዛም ሰዓት የተሸማቀቀው። እንደ ወንድ ልጅ የእህቱም ባል ሊተዋወቅ መጥቶ ተነስቶ አክብሮ ሰላም ሊለው ሲል እንደዛ አመነጫጭቆት፣ ሞሬ የከፋው እሱ ነው። እሷ ምንም ያን ያህል እንትን የጠበቀችው ነገር አይደለም። ግን እንዴት እሷን ብቻዋል የመሰለኝ ደውሎ ላ ታጌቷት ቀጥሯት ካፌ እየተገባ ብዙ ነው። እንዲ መሰለኝ አጋጣሚ የተገናኙ ምናምን ስላልመሰለኝ እኔም ቀስ ብዬ ነገሮችን ተረጋግቼ መጠየቅ ነበረብኝ። ግን ወደ መጠየቁ ሳይሆን ወደ መናደድር ስለገባ ይቀሳል። ባሌም ስላለምንኩ ሳይሆን ግን የነበረው ነገር ስላናደደኝ ነው። አንተና እኔ ወደው ተነጋግረን ፈተነዋል። እና በጣም ይቅርታ በተመልካች ለዛ ማድረግ አልነበረብኝ። ከቤት የመጣሽ ምንም ብናደር ንደት ይመጣ አልነበረብኝ እንጂ አንቺ ወጪ ላይ ምናም ማለት በጣም ከኔ የሚጠበቅ ነገር አልነበረም። እሄ እሄ ያመሳሰለ ለምመሰልሽ ብቻ እሱን እኩል ያስቀየመን አይደለም። ሞር እንዳልሽ እሱ እንዴት ብቻዋን በቃ ለዛ ነው። ግን አጋጣሚ ሆነ እኔም እሱም ወደ እሱ ወደ ስራ ሲሄድ ተገጣጠ ያው ይቅርታ ተባበረ ያው ይለት ጾም ስለሆነ እና ደግሞ ያው እያስተባበለ ነበር። ደግሞ ወንድም ማለት ነው እያስተባበለ ነበር። እሺ ወንድ

ያን ነገር እሱም ለቤት ቤት ልክ እንደገባ አይ ዛሬ እኮ ሶፊና ጊሻት እንደዘለዘ ይቅርታ ጠይቋል ቢላት እሷ ነበር የደስ ደስ። ግን እሱ አልመጣለትም። አንቺም ልክ እንደዛሆን የምንገራ ብዙ ብዬሻለሁ። አንቺ ስለዚህ ሰላም ሽቀልች አይደለም ማስረዳት ነበረብሽ ብሽ በሰዓቱ እ ያለችበትን ቦታ ታያለሽ አንቺ የለሽበትን እና ስለዚህ እሱም በተለያየ ነገር ቴንሽን ምርቱ እንዳስቀይመን ባለፈው ይተሻላል አይሽ ውስጥ አስረዳ ነው መበራ አሁን ግን ሲያስረዳ ምን ላይ እንዳለ ነው። እና ስለዚህ የተቆጣው ሻንችን በዛ መንገዱ ማለት ነው። እሺ፣ አይ ማለት ያን ነገር ነው እኮ ያልነገርና ኖርማ ማለት ኖርማል ቀለል አድርገን ስላሰቡ፣ እኔ በውስጥ የመጥፎ ነገር ስላላስብ የተናደርኩ ለዛ ነው። መጥፎ ነገር ባስብ አው ግን ከለ ምናም ነገር ግን መጥፎ ነገር ስለሌለ እንዴት እንደዚህ ትላለች። አንተም ደሞ ደሞ ሞል አንተ ደሞ ጓስት እንዴ ሃያ ቀኝ ነው አልኩ። ለዛም ነው ከዛ ሰከነስ አጣለሁኝ ብዬ ደሞ አሰብኩ። በጣምና ደሞ ስል ጠይቀ አንተ ባለቤት እንደዚህ ትላለች ብለህ ትጠብቃለህ? ማን ማን ፍቅር ናት? እኔ እንደዚህ ትሆናለች ብዬ አልጠበኩም። እውነት ለመናገር ፍቅር እንደዚህ ትላለች ብዬ አግሬሲቭ የሚያረጋታል ብዬ አልጠበቁም። ግን ደግሞ አንዳንዴ ነገሮቹ የሄዱበት መንገድ ይሆናል ያበሳጫት ብዬ ተረድቻለሁ። ምክንያቱም ከዛ በፊት አንድ ቀን ነው። እዚህ ቤት የተዋወቅ ነው፣ ግን አጋጣሚ ስንገናኝ ያው እንደማይተዋወቅ እሷን የተላለፍን ብለን ቁጭ ብለን አጋጣሚዎችን አግኝተን አውርተን የቅርታም እንዳረጋችሁ ልምድ ሲገባ

የሆነ ሳይ አንቺ እኔማ በደንብ ምናምን ስትንኮሱ የሆነ የሆነ ምልክቱ ላይ እያሳየ ነበር። እኔ በጣም እሺ፣ ይነረበሽ ምን ማለት ነው? ምን እንደውም ቪዲዮ ተሳሳተች እንደ የምታወራው ነገር ላይ አልኩት። ከዛ ስትነገይ ተሰቀደው ያው ስትመጥፎ ነገር አስባለሁ እንደ አሁን እንደ እንዳብራራው ለወደፊት ይጠቅመናል በማለት ነው። ለዛ ነው እንጂ ችግር የለውም። አሁን እኮ ይቅር ተባብለናል። ማንም ሰው እንኳን አይደለም ይችን ትንሿን ነገር፣ ማንም ሰው ተበዳድሮ በዚህ በጾም ሰዓት ይቅር መባባል አለበት። እኔም ይቅርታ ጠይቃለሁ። እሱንም ቢሆን ይቅርታ ጠይቀዋለው። በቃ ይቅርታ ተባብለናል። እንደ አጋጣሚ ወደ ስራ ሲሄድ ሳገኛት

በቃ በሰዓት እሷ ደግሞ አንቺ እንደዛ እየሆንሽ ያላ እሷም ደግሞ ስትነሳ በአንተ ቦታ ምክንያቱም እሷን እኔን ድጋሜ እሱም ተነስቶ እኮ ታይ ተረጋግ እንጂ ነስኩ ምንም ሳይመስላችሁ ነው የተገናኙት። ቢል ሞርኔ ነኝ ሶስታችሁ ማድረስ ተሆነ ማደናለሁ ግን እሱ ካኔ ጎን ሆኖ እንት ስላለ ትንሽ ለመረጋጋት እንት ሞከርኩ ተረጋግረውም ማለት ነው እና ሳሚንም አትፈረጅበት። አንቺም ጓደኛው ነሽ ያቅሻል ጓደኛ ማለት ከዛ ይለይም አይደለ ስጋ ቢኖረንም እሱና ነው ግን ደግሞ ሞር እንደውም ከሌሊቅ አንቺን እንዳቀረብሽ መረዳት አለብሽ እኮ እኔ ምንም እህቱ በሆነም ብዙ አመት ተራርቀናል። ሶ እኔም ቢቆጣኝ ምናልባት ልቀየመው ውችል ይሆናል ምንም ዘመዴ ቢሆን፣ አንቺ ግን ሞር አንድ ላይ ናችሁ፣ ጓደኛ ናችሁ። ስለ አንቺ ባህር ቀ ስለሱ ባህሪ ስለምታውቂ ነው የተቆጣሽ። አንቺን ለማረቅ ታይ እያለሽ አንቺን አስገልጦ ነው እዚጋችንን ፓርት መውሰድ አለእኔ ደግሞ አንቺን ነበር የመሰለኝ በጊዜ ያው በጊዜው፣ ግን እኔ ሰምቶኛል ባልና ሚስት ማጣላት

በቃ እያስፈራራችን ደግሞ እና- እና- እና- እናንዴ እያደረገች ኧረ ችግር የለም ከ- በኋላ ግን አሳወቅ ብለው ነው።